ኮመንድ ከወጣቶች ግሩም ዘነበን በጣም አደንቀዋለሁ። የግሩም ዘነበ አድናቂ ነኝ። ከሴቶች ከአንጋፋዎቹ ባዩሽ ከበደ ነፍሷን ይማራት፣ የሷ አድናቂ ነበር። ቲያትር በተለይ ስትሰራ ባዩሽ ከበደ፣ መሰረት መብራቴን አድናቂ ነኝ። ባይዘው መሰረት መብራቴን ባዩሽ ከበደ የፋዘር ቤት ልጆች ናቸው ሁለቱም። እኔ ምንድን ነው ያየሁት ባለፈው ሳይሽ በስንቱ ድራማ ላይ ተማሪዎቹ ቆጣ ብለሽ ነው የምታስፈራቸው። ድራማ ላይ ግን ቆጣ ብለሻል። ምንድነው ካራክተሩ ነው ወይ? ያ ካራክተር ነው ያ ካራክተር ነው። ላይፍ አይደለም ካራክተር ስለሆነ የተሰጠህን ካራክተር ነው የምትጫወተው። አሁን እዚህ አሁን ሄሉ ቤት መጥቼ ሄሉ በምትሰጠኝ ፊት ነው እንግዲህ እኔ ነፃ ሆኜ የምጫወተው ወይም ደግሞ ዝም ልል የምችለው እና ልክ እንደዛ ማለት ነው። አላ አላ አንድ ጓደኛ በዚህ ከቆየው በሌሉ ሌሉ አንድ ሙዚቃ ሳላንቀረቅር አቀርም ሳያት ዶ ፍቅር ያዘኝ እያለ ነው። ቆይ ሌላ ጊዜ ዘፍላት አለ። እና ወደ ሁለተኛ ጥያቄ ልባ ያንቺ ራእይ ምን ለመሆን ራእይሽ? በአርቱ ነው? እንደዚህ ፕራንክ በማድረግ ነው? ምንድን ነው የሚያስደስትሽ? ምን ለመሆን ነው ታስይ? እኔ ወደፊት ብቻ ዳይሬክተር ብሆን ደስ ይለኛል። በጣም በቃ ዳይሬክተር የመሆን እቅድ አለኝ። ወደፊት ተምሬ ምናምን ዳይሬክተር መሆን በጣም ነው የምፈልገው። ዳይሬክት ማድረግ ፊልሞችን ምናምን፣ በቃ በየትኛውም በሙዚቃው ሆነ በየትኛውም ስራ ዳይሬክተር ብሆን በጣም ደስ ይለኛል። ዳይሬክተር የማድረግ ፍላጎት አለሽ ውስጥሽ ማለት ነው። ውስጥሽ እንደዚህ አይነት ፍላጎት አለ ወደፊት በቃ ማድረግ የሚፈልገው ነገር ቢሆን ኖሮ ተምሬም ሆነ በቃ በሆነ ሁኔታ ዳይሬክተር ቢሆን በጣም ነስል ሂሉ፣ ተነጫናጭ ናት ይላሉ። እውነት ነው ውሸት ነው? በመጀመሪያ ነጭናጫ ላይ ይላሉ። እውነት ነው? ነጭናጫ የምፈልገውን ነገር ካላገኘ ያው በጣም እነጫነጫው። ለምሳሌ አሁን ምሳ የምፈልገው ካልተሰራልኝ በጣም እነጫነጫው። ይህል የእግዚአብሔር እስኪ እኔ እኮ ምሳ ዕቃ አልገዛ ሲሉኝ እያለቀስኩ። አይ ልዩነታችን። ለማንኛውም በጣም በጣም ደስ ይላል። የት የት ሀገር ጎብኝተሻል? የት ሀገር መጎብኘት ትፈልጋለሽ? እሺ፣ ምን የምፈልገው የት ሀገር ጎብኝ ከኢትዮጵያ ብዙ ብዙ ቦታ አዲስ አበባ፣ አርባ ምንጭ ምናምን እንደ አሁን ክ የሚባል ወደ ጎንደር ምናምን ብዙ ቦታ መኖር የምፈልገው አዲስ አበባ ነው። የት መጎኘት ትፈልጊያለሽ? የት ሀገር ለምሳሌ ድሩ ብታገኚ እዚህ ቦታ ይሄንን ነገር እዚህ ቦታ ዓለም ውስጥ ካልተኛ እንትን ሮም ቤነስን ጎበኛ፣ ደስ ዱባይ ዱባይ ዱባይ ዱባይ እኮ ነበረች በቃ ነበር ተቋጥ ዱባይ ደስ ይላል ዱባይ፣ ግን ሮምን ባያት ደስ ይላል ሮም፣ ቤነስ እና እስራኤልን እስራኤልን ሁለት ሀገር ነው። አሁን ሲሉሽ ነበር። ሰዎች የት ትፈልጋላችሁ ሲባሉ ጌታ የተወለደበት ወይ ጌታ የተሰቀለበት። አዎ እስራኤልም እዛም ሄድን። ምን ማድረግ ያስደስትሻል? መጫወት፣ ብቸኝነት፣ ዳንስ፣ መዝናናት። ምንድነው ያስደስት? መዝናናት

እሷ እንዳለችው ለዳይሬክቲንግ ቅርብ ናት፣ ምክንያቱም ፍራንኮችን ስትሰራ አይዲያዎችን ትሬት አድርጋ ነው፣ እንዴት መሆን እንዳለበት ያው ዳይሬክት አርጋ ነው ማለት ነው። ስለዚህ በዳይሬክቲንጉ ብትቀጥል የተዋጣላት ምርጥ ሴት ዳይሬክተር ትሆናለች ብዬ አስባለሁ። ምን ላይ አስገቡሽ ሄሉ? አንድ ፊልም ላይ እስቲ አስገቡ አስገቡት። እሱ አዎ፣ አንድ አንድ ዩቲዩብ ነው እንጂ ከመጣ ከመጣ ግን ሴትና ዳይሬክት ማድረግ አይከብድም። ብዙ ሴቶች በጣም ቻሌንጅ ነው የሚያልፉትና አንቺም ያው አርቲክል አለ ፍና አይከብድም ወይ ለሴት ፕሮዲውሰር ማረግ በጣም ከባድ ነው በእርግጥ ሴትነት በራሱ በተፈጥሮ ሴትነት በራሱ ነገሮችን ያከብድብሃል ምክንያቱም ብዙ ሰዎችን ነው ማኔጅ የምታደርገው ግን ነው ማኔጅ የምታደርገው ግን በሚ ታልና በብቃት ነው የሚወጡት። በጣም ጀግና ጀግና ምርጥ ምርጥ ስራዎችን ካያቸው በሴቶች ዳይሬክት የተደረጉ ናቸው። እና በጣም ትችላለች ብዬ ነው የማስበው። እሷ ለመስራት ፍላጎቱ ካላት በእርግጠኝነት በጣም ትሰራለች ትልቅ ስራዎችን ብዬ ነው የማስበው። ወደ ፍላጎቱ አቅሎ ካለ የመስራት ፍላጎት ካለ አቅም አላት፣ አቅም አላት። ሰው አታ ነው እንጂ መንገድ የሚያሳያት። በጣም ልጅቷ አቅም አላት። በዛ ላይ ደግሞ በጣም በሰው ዘንድ በጣም ተቀባይነት ያላት፣ ሁሉም ያያት ሰው ሁሉ፣ አብሯት የሰራ ሰው ሁሉ ነው የሚወዳት። ሁንታ የዳምጦ ስ ካለ በቁጥለዊ ለታሽና ግነስ የሚችል ከሆነ ዋና ሃሳብ አስተያየት ስ ስ ያበረታታቸ ገብታችሁ ቪዲዮን ማየት ትችላላችሁ። ገብታችሁ ዩቲዩብን ቲክቶክ የሚሰጣትን ኮመንት ራሱ ማንበብ ትችላላችሁ።

ሰላም ሰላም ሰላም። የአሊግስ ፋኖች እና የደዚ ፋኖች አ ባይ ዘ ወይ እንደሚታወቀው ቢጌም ይዘናል እና ማንም ሰው